ማዕድ ነው። አልከፋም ማዕድ ነው። ማዕድ በባዶ የዋልከው ግን ሁሌ በቃ የሚያከራክር ነገር መታረጁ፣ ምን ሁሌ የሚያከራክር ነገር ወይ አሁን እንጀራ በበርበሬ ማቅረብ ሀጢያት ነው እንደ ያ እኔ እንደውም ቴካው ይዘና ለኔም ላንተም ልጅ ስደውል ስደውል ስካታም ሰሜት እንደሆንክ ከኔም አውቃለው። ምን ነው ደግሞ ዛሬ ምን ነው ስምንት ሰዓት ነው እንደሚመጡ ወረዴ፣ ምን ስምንት ሰዓት ሰራ ኮማ ኮንትራክት ዘጠኝ ተኩል ማምን ያው ምን ነው ደብሮሻል እንዴ? ማለ ነው ደብሮሻል እንዴ? በዛ ላይ አሞኛል ደክሞኛል። ጧታ ይታያል ነው ነው ነው ማንሳት አልቻለም ታውስ እስኪ ናይን አትተነሳሽም ነው እንዴ እናቴው፣ ደክሞኛል በቃ እንግዲህ። እኔ አቦ ነው ናከ ነው ሲጀመር ዘጠኝ ተኩል ነው እንዴ ለምሳ የሚመጣው ነው እ ኮንትራት እየወጣው ነው ምን ማለት ነው እንደዚህ? ምን ነው የመኘታ ልብስሽን ምን ሳታንሺ ምናምን እዚህ ነው እንደ የዋለው በቃ ደከመኝ፣ በቃ ደከመኝ። አሁን ሆስፒታል ለምታያት ልሄድ ብዬ ነው ተነስቼ ልብስ የለበስኩት። ምን ነው ናት አሁን ጥፋትን ስላወቅ ነው እንዴ ጥፋትን ስላወክ ነው አሁን ቆይተ ስለመጣ ነው አሁን። እንደዚህ እንትን እምትል አይደለም። እኔ ደህና ነሽ። አይደለሽም ነው ፍቅር ምንሽ ማታስጨንቂ እንጂ ማን ሰፈቀተሽ አሁን ሰለችኝ

ኖ የእኔ እናት ኮ እኮ ስራ ወጥቻለሁ ብዬ እሺ በለ ነው። ብላና ለክሌር ነው ያለው። በርበሬ እኮ ነው ያቀረብሽልኝ ማለት፣ እንጀራ በበርበሬ ነው እንጂ ለክሌር ነው ወጥ መስራት አልቻልኩም። ይደክማል እኮ እናንተ እንደምታስበው ቀላል አይደለም። ባህሪ አጋሽ ላንድ ቀና ወጥ መስራት ምን? እሷ ናት የምትሰራው። ሌላ ጊዜ እሷ ዶኒን እንጂ ስራ ግዛኝ አታውቅም ሲጀመር

እስቶን ቢኖር በቃ ደከመኝ። ይሆን ሁሉ ጊዜ እኮ ፋሲካ የለም በቃ ሁሉ ሌላ አንተ እንደ እንደ ምንድን ነው ከሩቅ እንደሚመጣ ሰው ሁሌ ላንተ የተሻለ ምግብ ሰርቼ ካልጠበኩ ቁጣ ነው። እንደ ምንድን ነው ይባልሽኩኝ ባሊና አቃለው ግን ደከመኝ ከባባ ጋር አልቻልኩም። በጣም እየረበሽ ነው ሽሮ መስራት በቃ ደከመኝ እኮ ከምታቀርብ ሽሮ ሰርተብላት ትኝ ምን ታዲያ ለምን እኮ መቅሰስ እኮ ነው ያቀረብኩል ቢያንስ ይሄን ጎረስ አድርገው ውሃ ጠጥተህ ሽሮ ሰርተት ትበላለህ። እንጀራ እኮ ትንሽ ነው ያቀረብኩት። ለምን ነው እንደዚህ የምትሆነው? ብታምም ታምሜ ብተኛ እኮ ከዚህ በላይ ብታምም እኮ እንደዚህም ላላቀርብ እችላለሁ። ምንድን ነው አሁን እየተቆጣህ ነው? አንደኛ የመጣህበትን ሰዓት አንተ መተቀድመ ሰባት ሰዓት መተቀድመ ልጁን ብትይዝልኝ፣ ቀስ ቀስብ የተንዋቂም ቢሆን እሰራለሁ። በርበሬ ነው ምን ሆነ ምን ሆነ እንደዚህ አድርጎ መብላት ምንድነው? ምን ሆነ ብላ ማዕድ ነው፣ አልገፋም። ማዕድ ነው እሺ፣ ማዕድ በበሬ እንዴት? በባዶ ግን ሁሌ በቃ የሚያከራክር ነገር ምን አረኩ? ሁሌ የሚያከራክር ነገር አሁን እንጀራ በበርበሬ ማቅረብ ኃጢአት ነው? የተኛንበትን

ይሄን ያጣ ስንት አለ? ውሃ አለው በውሃ እያመክ ብለው? እንደማይበላ ሰው ደግሞ አልበላም ማለት ሰው እንጂ ምን ትፈራ? ካልበላ ይነሳ፣ በቃ ይነሳ። ውጣና፣ አሁንም ብር ካለ ውጣና የሰራውን ስራ ሄዳ ገልተ የፈለከ ነገር ብላ። ምን ዝም ትላለ? ልታለቅስ ነው እንዴ? ታለቁን ነው? አያደር ፈጣሪን አለማመስገን ቤት ተከፍቶ ስለተጠበቀ ራሱ ተመስገን ማለት ነበረበት። ማለት ምን አጥፍቼ ደከመኝ ነኝ ከደከመኝ እሽማዬ ከደከመች ብላ ስለ የደከመኝ ልጅ ማቋ አጋጅ አስገባው። ቅዳሜና እሑድም ረፍት ነኝ ብላ ረፍት ስለሆነች ራሷ ትዳር አላት አይደለ፣ ግማሽ ቀን ነው የምትመጣ። አንተ እንደዚህ ነው ማለት ያለብህ። ሲጀመር እኔ እርጉዝ ነኝ፣ ደክሞኛል፣ ባባን ይዣለሁ። አንተ ስትመጣ እንደዚህ ነው ማለት ያለብህ። እሽማዬ ካልፈ፣ በቃ ምን ልስራ አብረን ብላ አትልም እንዴ?

ሶፋውን አስተካክልልኝ እና ሐኪም ቤት እንሄድ። አመመሽ ብላ መደንገጥ ነው እንዴ ዝግትግት የሚያደርገሽ? አንሳው። እሺ ምን ይላል

በቃ አልበላሽ አንቺ? ምን ሳልበላሽ ነገርኝ ከሆነ በቃ ወይ ከውጭ ላዝዝ ወይ ልስራ፣ ምንድነው የምትይኝ?

ዝንጥፍ ጥ ጤግርበዝንጥፍ ጥፍ ያለ የጤፍ እንጀራ በበርበሬ አልበላም ማለት ነውር ነው ብለው ምን ሆነ? እስኪ ላይን ያሳሳል ችግር አለብሽ እንዲግማ ምን ማለት ነው? ችግር አለብሽ ትበላለህ ብላ እኔ እኮ ከስራ ነው የመጣው። ለምንድን ነው ታት አልበላም ቢሆን ነው ምን እየሆንሽ ነው? እሺ

ማርያም እንታይፋል፣ ምን አርግ ነው ታዲያ? በቃ ፕራንክ ነው። እንደዚህ አይነት ፕራንክ ብሎ ነገር የለም። ፕራንክ አለ። ፕራንክ ምግብ ሰርቻለሁ። ምን የመሰለ ምን የመሰለ ምግብ ሰርፕራይዝ ነው ሲጀመር የሰራሁት ምግብ። እሺ እና ታዲያ በብርብሬ ተቀብለሽ ነው ግን ነው የሚመጣ ያለ አንተ ምግብ ይቅርታ። ስገባ ሰላም ሰላም ውዴ የት ቤተሰቦች እንዴት ናቸው እርግጠኛ ነኝ ይሄን ቪዲዮ እስከ መጨረሻው ካላያችሁት እናንተ ራሱ ትሰርቡኛላችሁ ይደብራችኋል ግን ቪዲዮውን እስከ መጨረሻ ያየ ፕራንክ መሆኑን ይረዳል አባ እንዴት ነው ግን ተናደርክ እንዴ ሊያለቅስ እንቦ ቁጥርጥር አለ እኔ እንደዚህ ነኝ እንደ አባቴ ላንተ መጣ የምር ያስገሰኝ ነው ራሱ ሰላም በላችሁ ሰላም ሰላም ሰላም ብየን መስራት ሰላም በላችሁ ምን ነው ማለት አለቀ ተይ፣ ግን ፍቅር ግን ይቅር። ሰላም፣ ሰላም፣ ውድ የኢትዮጵያ ቤተሰቦች እኔ እንድትሰማ ንገራችሁ እን እኔ ገና ከስራ እየመጣሁ ነው። ምሳ በበርበሬ ምሳ መቼም ይከብዳል። እናንተም እንደምታውቁት ትንሽ ደብሩ ነበር፣ ግን ምንም